ቢትመጡ እራት ከኔ ጋር ናቸው። ለራት ነው የማዘጋጀው። ተመልከቱ። ሽንኩርት አቅርቤ ያለው ለቀይ ወጥ መስሪያ፣ ስጋ ቆንጆዬ ስራ አቅርቤ። ስጋ እንደምታዩት በጫው፣ በሎሚ፣ በነጭ ዱቄት ምድጫ ልክ ያለው ስጋዬን። ይሄ ደግሞ አልጫ ሰራው ጥቅል ጎመን ነጭ ሽንኩርት አቅርቤ ያለው ካሮት። ይሄኛው የጥብስ መስሪያ ነው። ይሄኛው የቀይ ወጥ መስሪያ ነው እና ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እረፍት ነኝ ወጥቼ እና ምሳ ብሰራ ነው እራት ብሰራ ነው አንድ ላይ ነው የሚሰራው ምሳም እራትም እና ይሄን ይመስላል እላችኋለሁ። ወደ ስራው እንግባ። ተከታተሉኝ፣ ቤቴ ነኝ እራችኋለሁኝ። መጨረሻውን ደግሞ እናያለን ማለት ነው።

እያቸው ሽንኩርቱ እንደዚህ ቆንጅ ሆኖ በሰለ በርበሬው ተቆላላ፣ ስጋዬን ጨመርኩት። ጓደኞቼ ተመልከቱ፣ እያቸውን እንደምታዩት የስጋ ይጨምር ያለ ማለት ነው። ሀሪፍ ነው። እያቸው ቆንጅ እየስጋ ነው። በርበሬው ሲያምር ሽንኩርቱ በደንብ መስፋዋል። አሁን በደንብ መታሸት አለበት በርበሬው እንዳይቃጠልባችሁ በደንብ ያገቱ መታሸት አለበት። አለጫ እንደዚህ እየረዛችሁ እያዘ ስወጡ እየሰራችሁ ብዙ ነገሩ እያዛ የለም፣ ፈትሹ አሁኑ ኃይለኛ ሆኗል ማለት ነው። ተተያዝ ብለን ይወጣ ነው። ምን ነው ከመጨረሻ ተከፋፈሉ ታየችሁት ወሃው ተጨምሯል። ቆንጆ ሙሏል። ጫው ነው የሚጨምረው እንግዲህ ተቀላቅሏል። በደንብ ሽንኩርቱ በደንብ በስሏል። ይሄን ይመስላል እንግዲህ በቤታችን እኛ እየተዛስን ስንወጣ ኳፈካ ብለን ሀበሻዎች፣ ኩሩነን ባህላችን ደስ ይላል፣ ሙያችን ደስ ይላል። እንዲህ አይነት ቆንጆ ምግብ እየሰራን እንበላለን። ከብት ስራ አስቸግሮ ነው እንጂ ዛሬ ብዙ ጓደኞች ነበሩን እና ይሄን ይመስላል። ዛሬው ማለት ነው እንግዲህ። በገበታ ላይ እንገናኝ። ሰራርቼ ጨረስኩኝ ማለት ነው። ይኸውላችሁ፣ ገበታ ላይ እንገናኝ ብያችኋለሁ። እንዴት ነው? በድንብ አይታይም። እስቲ እንዴት እንደሚያምር አልጫው፣ ቀይ ወጡ። እንደምታውቁ ቤታችን እቺ ትመስላለች። እንግዲህ ዛሬ ሰራርቼ ጨርሻለሁ። ሁላችሁ አለ ሆይ ነው ለላ ያገሬ ልጆች